ድረስ እየተሯሯጡ ሲሄዱ እንግዲህ ይች ልጅ እኔ በመጀመሪያ መታሰር ያለባት ልጅ ናት። ይች ልጅ ተመትታለች፣ ተጎድታለች ተብላ የምትለቀቅ ልጅ አይደለችም። ልጅቷ ወንጀለኛ እየሰራች ነው እየተባበረች ነው ያለችው እና ከሐኪም ቤት ከወጣች በኋላ ሁሉም ሰው እሷን እንትን ትተዋታል። ምንም ማለት ተጎድታለች ብሎ ይሆን ምን ይሆን ባላቅም መታሰር የነበረባት ሴት ናት። ኦሬዲ ፍቅረኛ እንዳልሆነችም ተናግራለች። ያጎት ልጅ እንደሆነች ግን በዚሁ አጋጣሚ አሁንም መልሳ ችግር ውስጥ ልኡልን ለመክተት ይሆን አበበ ወደ ክፍለ ሀገር እያመለጠ ነው ብላ ስልክን ለምን እንደምትደውል አላውቅም። ይሄ ነገር ደግሞ እኔም መግቢያ ላይ ያደረግላችኋለሁ። የልኡልን ከልጅቷ ሲያወራ እንትን ያለውን ማለት ነው። እሱን ስታዩ አንዳንዶች ውሸትሽ ነው ያንቺ መረጃ ውሸት ነው ምናምን ትሉኛላችሁ። እኔ የራሳቸውን ድምፅ ነው መጀመሪያ ላይ ከኔ ይልቅ የራሳቸውን ነው ማስገባላችሁ። ምክንያቱም አብዛኞቻችሁ ስለማታምኑ እንድታምኑ ብያልኩኝ መጀመሪያ መግቢያ ላይ የነልኡልን ድምፅ ነው ማስገባላችሁ እና እንግዲህ የዚች ልጅ ጉዳይ ዝም ብሎ እንደ ቀልድ እየታየ አሁንም መልሳ ልዑልን የሆነ ወጥመድ ውስጥ ለማስገባት ስላበበ ልክ ተቆርቋሪ መስላ ወደ ክፍለ አገር ሊሄድ ነው፣ ወደ እንትን ሊሄድ ነው እያለች ልዑልን ችግር ውስጥ ልትከተው ነው ማለት ነው። እና አንደኛ ነገር ባለፈው ልዑልን ከሞት ከሞት እኮ ነው ሄዳል እሱ ሊሞት የነበረው እና ይቺ ልጅ ዝም ብላ የምትታለፍ ልጅ አይደለችም። ሲጀመር ማለት ነው እንግዲህ ተመታለች በሚለው ፣ አሁንም ከህመሟ ካገገመች አርፋ መቀመጥ ትምህርቷን መማር ስትችል፣ አሁንም ይቺ ሊያ የተባለችው አዛ ትሆን። እኔ እሱን ምንም የማውቀው ነገር የለም። ለምንድን ነው ስለ አበበ ልትነግረው የፈለገችው? ይሄ ነገር እንደባለፈው ባለፈው ወጥመድ ቢሆንስ? እነሱ ደግሞ በጣም ካያችኋቸው፣ የሆነ ነገር ተደውሎ እንደዚህ ከተባሉ ቀጥ ብለው ቤት ውስጥ እንኳን ሲገቡ ለራሳቸው ጥንቃቄ ያደርጉ። በቃ ክፍትም ከሆነ ዝም ብላችሁ እያያችሁ ነው፣ እኔ ብያችሁ ሳይሆን እያያችሁ ነው። ልውልም በር ክፍት ካገኘ ዝም ብሎ ነው የሚገባው። እና ይሄ ነገር እንዴት ነው? ለህይወታቸው አስጊ አይደለም ወይ? ይቺ ልጅ አሁን ስለአበበ ጥቆማ የምትሰጠው ፍቅረኛ የተባለችው ፍቅረኛ ግን እንዳልሆነች ሰምታችኋል። እንግዲህ የአጎት ልጅ እንደሆነች ሰምታችኋል። አሁንም ስለአበበ እንደዚህ ነው ወደ ክፍለ ሀገር ሊሄድ ነው የምትለው። ምን አስባ ነው ለልኡል ምን አሁንም ምን እንዳሰበች አላቅላት። እርግጠኛ ነኝ ይቺ ልጅ አሁንም የሊያ ሰዎች አዘዋት ይመስለኛል። ምክንያቱም ልኡል እሷ ከተጎዳች በኋላ እንክብካቤ እያደረጉላት የነበረው እነ ልዑል ናቸው። ከህመማ እስከምታገግም ድረስ ማለት ነው። ግን እሷ ውለተ ቢስ ሆና አሁንም ደውላ እንደዚህ እያደረገች ነው። ይህ ነገር እሱ በዋህነቱ ልጅቷ ታማለች ወይም ሕክምና ወይም እንትን ያስፈልጋታል እያለ እየተንከባከበ ሰው ቀጥሮ ለሷ እንትን እያስባለ፣ እሷ ደግሞ ልዑልን ለማስገደል ወይም ልዑልን ለማሳገት ባታስብ ኑሮ በፍጹም ደውላ እንደዚህ አይነት ነገር ስላበበ መናገር የምትችል አይመስለኝም። የሆነ እቅድ ካላቀደች ብትስጠቀን። እነ ልዑል ደግሞ በተፈጥሯቸው ስ ያምናሉ። አይታችሁ ከሆነ በጣም እንግዲህ ሰሞኑን እርስ በርሳቸው እየተጣሉ ከካሜራ ጀርባ ያሉት ሁሉ መስተማመን እስከማጣት ድረስ አንተ ትሆን እኔ ሆን እየተባባሉ ይህ ሁሉ ንትርክ፣ የሁሉ ፀብ የመጣው በዚህ አበበ ምክንያት ነው። ገና ይቺ ደግሞ ተንከሲስ ከየት እንደመጣች ባልታወቀ አበበ ወደ ክፍለ ሀገር ሊወስዱና አበበ እንደዚህ ሊያረግ ነው እያለች ያው እንግዲህ ከእሷ ጋር ሊደዋወል ይችላል። ምክንያቱም እሱ ልጅቷ ህም ገና ህመሟ ላይ ስላላገገመች ሊጠይቃት ወይ የሆነ ብቻ አላቅላቸውም። ሊደዋወሉ ይችላሉ ያጎቱ ልጅ ስለሆነች። እንደውም ፈጣሪን ያመስግን ስላልሞተች፣ ባበበ ምክንያት ሙታ ነበር ልጅቷ። ለዛውም ለልኡል ያዘጋጁት። አሁንም ይቺ ልጅ ምን አስባ ነው? ትናንት እለት አይታችኋል። እንግዲህ ሁለት አንዷ እንኳን እስር ቤት ነበረች፣ መልሳ ወታ ነው። በውጭ ሆና እንድትከታተል ምናምን አድርገዋት ነው። ይሄኛው ደግሞ ከአበል ጋር የሚሰራው ደግሞ የአበበ ጓደኛ ነኝ ይላል። እንግዲህ የት አደረግከው እያሉ ጭራሽ ሉልን መጠየቅ ጀምረዋል። አበበን የት አደረግከው አንተ አግተኸው ነው እስከ ማለት ድረስ ደርሰዋል። እንግዲህ ሰው ዋሽቶ ያስታርቃል። የእኛ ዘመን ሰው ደግሞ ጭራሽ ሰዎቹ እንዲጣሉ አበበ ማን ነው ልዑል እና አቤል እንዲጣሉ ከጊዜ ጊዜ ነገሩን እያገነኑት፣ ነገሩን እየጨመሩ፣ ሌላ ታሪክ ውስጥ እየገቡ ነው። እና አንዳንዴ ጥሩ ነገር ውላችሁ ለሰው በቃ መልካም ነገር ነው የዋልኩለት ብላችሁ ሳትጨርሱ ያ ሰው ደግሞ እናንተን ባልሆነ ነገር ይወስዳችኋል። የፈለገው የአበበ ጓደኛም ይሁን አይሆንም አይመለከተንም፣ ግን አበበ ምን አድርጓቸው እንደወጣ ሁሉንም ሰው እንደሸወደ እያወቁ በልዑል ላይ መፍረድ ምንድን ነው የሚባለው? አንተ እንትን ብለው ይሆናል ምናምን እያሉ ያልሆነ ነገር ገና ሁለታቸው ተጣልተው ማስታረቅ ሲችሉ፣ እነሱ ደግሞ ከጀርባ ያሉት ደግሞ ሌላ ነገር ነው የሚያነሱት እና ልዑል ራሱ ከራሱ ጋር አይደለም እውነት አንደኛ የአቤል ነገር ያሳስበዋል። ሁለተኛ ደግሞ ይሄ ይሄት ልጅ አበበ የተባለው ሰው እሱ በመሸወዱ በጣም ተናዷል። ይቺ ደግሞ ፍቅረኛ ነኝ የአጎት ልጅ ነኝ የምትባለው ደግሞ ትክክለኛ ማስረጃ እየሰጠች ነው ወይስ ልኡልን ወጥመድ ውስጥ እየከተተች ነው? ሁልጊዜ የምነግራቸው ነገር ነው። እናንተም ተመልካቾች ኮሜንት ስጽፎ ያለው የሰው ቤት ስትገቡ ዝም ብላችሁ በር ክፍት ሆነ ብላችሁ አትግቡ እያላችሁ። ልኡል ግን ሁልጊዜ ለሰዎች ደህንነት እንደሚሮጠው ለራሱ ደህንነት ቢያስብ በጣም የተሻለ ነው። ለራሱ ምንም ምንም ነገር አያስብም ሁልጊዜ ሰዎች እንዳይጎዱ ለሰዎች እንትን ነው የሚለው እንጂ ለራሱ ምንም ቅንጣት ታክል እንትን አይልም። ደግሞ ይሄ ደግሞ ጥሩ አይደለም። እስከ መጨረሻው ድረስ መቼ እንትን እንሆን አናቅም እና አንዳንድ ጊዜ ለራሳችን ሰዓት እና ጊዜ መስጠት አለብን ብዬ ነው ማስበው። ሁልጊዜ ለሰዎች ስትሯሯጡ፣ ሰው ምንም አረግሽለት አራረግሽለት የእኛ ሰው ውለታ ቢስ ነው። ስለዚህ ከራስ በላይ ነፋስ በሚለው ልዑልም ሆነ አቤልም መጠንቀቅ ያለባቸው ይመስለኛል። በልዑል በአቤል በኩልም አይታችኋል እንግዲህ ትናንት የተለቀቀው ቪዲዮ፣ እሱም እንግዲህ በር ክፍት ነው ብሎ ሲገባ ምን እንደገጠመው እኔ፣ አቤል እና ሁላችሁም እንግዲህ የት እያላችሁ ነው፣ በጽሁፍም እየጻፋችሁላቸው ነው። ሰው ቤት እንደዚህ አትጉ፣ ሰው ስልክ ደውሉ፣ እዚህ ጋር መረጃ አለብኝ እላችሁ እንትናት ብሉ እያላችሁ እኔ ኮሜንት ሲጀመር የሚያነባው አይመስለኝም። ከነገራችን ላይ ከነሱ ጋር በጣም ኮሜንትም ስለሚበዛ ሰው ብዛት ስላለው ሚሆን አላውቅም እንጂ የሚያነቡ ቢሆኑ እንደዚህ አይነት ነገር በፍጹም ግራ ነው የሚያጋቡት ማንን እንደምታምኑ እኔ ራሱ ይቺን ልጅ በፍጹም አላምናትም። ከነገራችን ላይ ይቺ የአበበ ያጎት ልጅ የተባለችው ፍቅረኛ ናት። ጥበብ ላይ የመጣችው ልጅ እሷ ልጅ ትክክለኛ ማስረጃ ትሰጣለች ብዬ አላስብም። ምን አለች? ለምንድን ነው እሱ የእሱን ወደ ክፍለ ሀገር ሄደ ብለሽ የምትነግረኝ? ምን አስበሽ እንደዚህ ይላል? በሱ ምክንያት እኮ ሙቼ ነበር። እና ከአሁን በኋላ ምንም ነገር ባደርግ ምንም ነገር ባይ ከአንተ ጎን ነኝ እውነተኛው ማስረጃ ነው ለአንተ የማቀብለው እኔ ነመ ነኝ ትላለች ለልዑል ማለት ነው ልዑል ደግሞ የሚሸወድላት ሰው መስራታት ሆን ብለው የሊየሶች ናቸው አሁንም በድጋሚ ችል አልሞት ብላቸዋለች የእውነት አልሞት ብላቸዋለች። አሁንም ድጋሚ እዚህ ስራ ውስጥ እንዳስገባት እንዳስገቧት እርግጠኛ ነኝ እንጂ ስለአበበ ገጠር ይሄ ሊሄድ ነው ወደዛ ሊሄድ ነው ብላ ለልዑል ደውላ መናገሯ ምንም አልተዋጠልኝም። ቀጣይ ደግሞ ምን እንደሚያመጣው አላውቅም። በየቀኑ አዳዲስ ነገር እኔ ሰዎቹ ራሱ ከየት ከየት እንደሚመጡ አላውቅም። እነዚህ የሊያ ሰዎች የሚባሉ በቃ በየጊዜው በየቦታው ተበትነው ተበትነው ተበትነው፣ ማንን እንደምታምኑ አላውቅም። አሁን እኮ ከባድ ነው። ጥላችሁ ራሱ ማመን እኮ አትችሉም። ልዑል በጣም የዋህ ነው። ሰው አማኝ ነው። ሰው ይከዳኛል አይልም እንደምታዩት አበበንም እንደዛ ትክክለኛ ማስረጃው እስከሚሰጠው እየተንከባከበ ግን፣ በስከ መጨረሻ ጉድ ሰርቶት ነው የሄደው። ምንም ነገር ይባስ ብሎ ከወንድሙ ጋር ጠልቶት ነው የሄደው እና ሰውን አምናችሁ በፍጹም የፈለገው ማስረጃ ሊሰጠኝ የፈለገው እንትን ቢሆን አምኘው ወደዛ ቦታ መሄድ አልችልም። እኔ ሁልጊዜ እላችኋለሁ። ሁልጊዜም ኮሜንት ስርም በእንትንም ሁልጊዜ በቃ ሰው ቤትም ስትሄዱ ጥንቃቄ አድርጉ። በተለይ ሰው ደውሎ እዚህ ቦታ እንደዚህ ያለ እንትን አለ ብላችሁ በፍጹም እንትን አትበሉላለሁ። የሉል ሰዎች ደግሞ ሲጀመር ጎበዝ ናቸው። እነሱ ፈልገው ማስረጃ መረጃ ማውጣት የሚችሉ ናቸው። ማንም ሰው ስልክ ደውሎ እዚህ ቦታ እንደዚህ እንትን አለ ቢላችሁ ይህ ሆን ብሎ የሚቀነባበር ወጥመድ ስለሆነ የራሳችሁ ሕይወት ካላሳሰባችሁ በስተቀር እንደዚህ አይነት ቦታ መሄድ ተገቢ ነው ብዬ አላስብም። ሲጀመር ልዑል ደግሞ በተፈጥሮ በጣም ይቸኩላል። ከአይታችሁት ከሆነ በቃ የሆነ ነገር እዚህ እንደዚህ አለ ከተባለ እዛ ቦታ ነው የሚገኘው እና ሁሉ ጊዜ። የሚጎዳውም እሱ ነው። ፊት ለፊት የሚገባውም እሱ ስለሆነ የሚጎዳው እሱ ነው። እና አንዳንዴ ለራሱ ጥንቃቄ ለራሱ ህይወቱ ለሰው እንደሚጨነቅ ለራሱ ቢጨነቅ በጣም አሪፍ ነው ግን ብቻ ፈጣሪ ጠብቃቸው ይቺ ልጅ መታሰር አለባት የአበበ አጎት ልጅ የተባለችው ካልታሰረች ለከሉል ጎን መስላል። ልውልን ለማሳገት ይመስለኛል፣ ሆን ብላ የተነሳችው። ባለፈው ከጥይት ተርፋለች እግዚአብሔርን ማመስገን ሲገባት፣ አሁን ደግሞ ለሰው ልጅ ጉድጓድ ትቆፍራለች። ሰው እንዴት አይነት ህሊና ቢስ! አምላኬ፣ ህይወትን ስለቀጠልክብኝ አምላኬ አመሰግናለሁ ብላ ወደ እግዚአብሔር ተመልሳ አዲስ ህይወት ስለዘራልኝ ብላ ማመስገን ሲገባት ገንዘብ አሁንም ታሳድዳለች። ምን አይነት ጊዜ ነው የመጣብን ጎበዝ? እና ፈጣሪ ልቦና ይስጣል። እና እንግዲህ ስለ አበበ ያለኝ ይሄ ነው። ስለ ዘላለም ጠይቃችሁ ነበረ። ትናንት ዕለት የፖስትኩት እንትን ዘላለም ምን ሆኖ ነው አኪም ቤት ተኝቶ ምናምን ፎቶ እንትን የተባለው ምናምን ያላችሁ ነበር። ፖስት የተደረገ ፎቶ አይታችሁ ዘላለም ደግሞ አልመጣም እያላችሁ ነበር። ዘላለም ኢትዮጵያ መጥቷል። ለአንድ ሳምንት ነው እዛ ውጭ ሀገር ቆይቶ የመጣው። ያው እንግዲህ በዘላለም በዋናው ቻናል እንግዲህ እንደማይመጣ ተናግሯል። በራሱ አዲስ ዩቱብ ቻናል ከፍቶን በሱ ነው እየሰራ ያለው። ቪዲዮም እየለቀቀ ነው። እሱ ጋር ገብታችሁ ማየት ትችላላችሁ። በተረፈ እኔም እንደሆነ ባለ አላቅም ታሞ የሆነ አኪም ቤት ሄደው ወይስ ለስራ ይሆን ብቻ አላውቅም። እኔም እንደናንተ ፎቶውን አይቻለሁ፣ ደንግጫለሁ። ግን ምንም ነገር የሰማሁትን ነገር የለም። ብዙዎቻችሁ እየጠየቃችሁ ነበረ። ስልክ ቁጥሩ አለላችሁ፣ ስልኩ ደውላችሁ መጠየቅ ትችላላችሁ። የራሱ ቁጥር አስቀምጦላችኋል። ቴሌግራም፣ ዋትሳፕ በምትፈልጉት ደውላችሁ ማውራት ትችላላችሁ። የዘላለምን ቁጥር እኔም እዚህ ጋር መጀመሪያ እንትን ሊያስገባላችኋለሁ የቪዲዮ መሀል ላይ ማለት ነው። ማየት ትችላላችሁ ከፈለጋችሁ። በተረፈ ሁላችሁንም ከልብ ነው ማመሰግነው ለምታበረታትኝት ወንድሞቼ። እንግዲህ የአበበን ጉዳይ ምን እንደሚደርስ ይች ልጅ ምን አስባ ነው ለልኡል አበበ ወደ ክፍለ ሀገር ሊሄድ ነው ያለችው? አሁንም መልሰው ወጥመድ ውስጥ ልከተው ነው ወይስ ምንድን ነው? የሊያ ሰዎች እየተከታተሉት ነው። ልውልን ምንድን ነው የሚለው? እንግዲህ እነ አጅሬ እንግዲህ ከጀርባ ሁነው ይቺ ልጅ በመጀመሪያ ልጅቷ በፍጹም ከልውል ጋር ምስልክም ሆነ ምንም ነገር ማውራት የለባትም። ልውልን እንዳታሳግተው ነው የምፈረው እኔ እውነት። ልውል ሰው አማኝ እኮ ነው። አሁን እንደዚህ ሲባል ቀጥ ብሎ ነው የሚሄደው። ስለዚህ እሱን ችግር ውስጥ ከምትከተው ልጅቷ መፍትሄ ማግኘት አለባት። እና ስለ እሱ ይች ልጅ ብዙዎቻችሁ ተሻላት እያላችሁ ነበር፣ ግን እሷም አላረፈችም። አሁንም ተሻላትም አልተሻላትም አሁንም መለሳ እዚህ ወንጀል ውስጥ እየሰራች ነው ያለችው። ሰውን ለማስገደል፣ ሰውን ለማሳገት ሆን ብላ እየተነሳች ከየት እንደመጣች ባላውቅም በጣም አደገኛ ሴት ናት። ሴቶች እኮ አይመስልባቸውም፣ ታውቃላችሁ። እየተቅለሰለሱ ወንበዴትን በጣም አንዳንድ ሴቶች፣ ሁሉም አይደለም። ያው ሴት ሲባል ሁሉንም ያካትታል፣ ግን አንዳንዶች እንደዚህ አይነት የማይታወቅባቸው ሰዎች አሉ። እና ብቻ ለሁላችንም ልቦና ይስጠን እግዚአብሔር አምላክ አበበንም በቅርቡ እጃቸው ውስጥ ገብቶ። ልዑልና አቤልም ታርቀው የምናይበት ቀን ያምጣልን እያልኩኝ፣ ለማንኛውም እንግዲህ የዛሬው ቪዲዮ ይመስላል ከተመቻቹ ቪዲዮ ላይክ ያደርጋችሁ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላም ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ። ከልብ ነው ማመሰግነው ባላችሁበት ሰላማችሁ ይብዛልኝ እያልኩ ሁላችሁንም ለምታበረታቱኝ ከልብ ነው ማመሰግናችሁ። አሁንም ስትጀምሩ ላይክ፣ ሼር ማድረጋችሁ እንዳትረሱ። በተረፈ ሁላችሁንም ከልብ ነው የማመሰግነው። ቃላት የለኝም እውነት እኔን ለምታበረታት እህት ወንድሞቼ በጣም ማመሰግናችሁ። ሰላማችሁ ይብዛልኝ። ባይጎች